አላ ስብናሁ ወተላ ሊመሰገንና ጁድ ሽር ሊወረድ ይገባል እንጂ ሰላም ጤና ይስትልኝ እንዲታደራችሁ እንተዋላችሁ እንመሻችው አምላክ በቅዱስ እዚአብሔር ስሙ ዛሬም ዞትም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ በሌላ ቪ ተመልሽ የመጠችለሁኝ ከሀጂ ሙፍቲ ድሪስ ጋተገናኝእና እንዲሁም ደግሞ ወቅታዊ የቤተክርስቲያናችንን ጉዳይ ለማየት ነው ተመልሼ የመጣሁትኝ። ቅዱስ ሲኖዶስ መግለጫ አውጥቷል። ከሀጂ ሙፍቲ ድረስ ጋር በተገናኘ ያወጣው መግለጫ አለ፣ እሱ እንመለከታለን። ከዛ በተጨማሪ የቀብር ስነስርዓት ቦታቸው ብዙዎችን እያወዛገበ ጠብም ጭምር እያስነሳ ያለው እኔ ጋር ያው በማስረጃ ስለምናወራ በማስረጃ የምናነሳቸው ሀሳቦች ይኖራሉ። ስለዚህ እስከ ፍጻሜ ድረስ ብትከታተሉ የምትጠቀሙበት የሚሆን ተስፋ አድርጋለሁኝ። ይህ ቪዲዮ ለብዙዎች እንዲደርስ ላይክ ማድረጋችሁን አትርሶ። ነገር ግን ከቤተ ክርስቲያናችን ከውስጥ መረጃዎችን ጀምር፣ በቤተ መቅደስ ውስጥ ሲላፉ የነበሩ ልብሰ ተክህኖ ለብሰው የነበሩ ሰዎች ጉዳይ አሁን ላይ እያነጋገረ ይገኛል። እነሱን ጀምር። ካልደፈረሰ መቼም አይጠራም። የፎሎ ችግር የለብንም። ይህንን ቪዲዮ ሁላችሁን ተመልከቱልኝ፣ ሼር አድርጉት። እግዚአብሔር ቃል የሚነበብበት ቦታ፣ ስጋውና ደሙ የሚሰጥበት ክቡር ቦታ ላይ እንደዚህ አይነት ጋጠ ወጥ ዲያቆናት በቤተ ክርስቲያናችን ተሰግስገው በርካቶችን የሚያስቱ ናቸው። ስለዚህ ድቁና ክህነት ለእግዚአብሔር የተሰጠ የተቀደሰ አገልግሎት ነው እንጂ እንደዚህ አይነት ነውር የሚደረግበት ቤተ ክርስቲያን ውስጥ የሚላገጥበት ጊዜ ያበቃል። ስለዚህ እነዚህ ሰዎች ልንቃወማቸው ይገባል። እዚህ ደብር ላይ ያላችሁ አስተዳዳሪዎች ትጠየቁበታላችሁ። ካልደፈረሰ አይጠራም። ስለ ነገዋ ቤተ ክርስቲያን እንዲሁም ደግሞ የቤተ ክርስቲያን ስርዓት ግድ የሚላችሁ ከሆነ ዛሬ ይህን ቪዲዮ ሼር ማድረግ ከእናንተ ይጠበቃል። ቪዲዮን ላይክ በማድረግ ኮሜንት ሴክሽን ላይ ደግሞ ለነገዋ ቤተ ክርስቲያን ዛሬን እንስራ እያላችሁ የጻፋችሁ በደንብ አድርጋችሁ ኮፒሊንክ ሪፖስት እያደረጋችሁ እንድታዳምጡኝ ጠይቃችኋለሁ። ይህን ቪዲዮ ከትናንትና ጀምሮ እዚህ ቲክቶክ ላይ የፕሮቴስታንት ቤተ እምነቶች ሲሳለቁበት፣ የእኛ ቤተ እምነት ተከታዮች ደግሞ ለቤተ ክርስቲያን ያላችሁን ቅንዓት ለቤተ ክርስቲያን ያላችሁን ተቆርቋሪነት እንዴት እንዲደረጋል እያላችሁ የተለያየ ሀሳብ ሲሰጥበትና ሲዘዋወር ተመልክታችሁታል። እኔ እንደ መፍትሄ ሀሳብ እንዲህ አይነት ነገሮች እንዳይቀጥሉ ዛሬ ላይ ቆም ብለን እንድናስብ ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ለሚገኙ ሀገረ ስብከቶች አንድ ምክረ ሀሳብ አለኝ። እንደምታውቁት ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ ሚዲያዎች ላይ ተመልክታችሁ ከነበረ ብፁዕ አቡነ እንትና የእንትን ሀገረ ስብከት ሊቀ ጳጳስ 1 ለሚሆኑ ዲያቆናት ስልጣነ ክህነትን ሰጡ የሚል ዜናዎችን እጅግ በጣም ፉክክር በሚመስል መንገድ ሲያሳዩን እንደነበረና እንደዛ እንደከረሙም ታያላችሁ። እነዚያ ዲያቆናት ዛሬ ላይ ግን እንዲያነት ችግር እንዳይፈጠር ከዚህ በኋላ መሰረተ ሃይማኖት ላይ፣ ስርዓተ ቤተክርስቲያን ላይ ገፋ ብለን አምርረን ማስተማር ያለብን ጊዜ አሁን ይመስለኛል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደምታውቁት እንግዲህ የዲያቆናት እጥረት የአገልጋይ እጥረት የለባትም። ያሏትንም አገልጋዮች በሚገባው መንገድ ወደ አገልግሎት ውስጥ ማስገባትም ክፍተት እንዳለበት የሚታወቁ ሆኖ ሳለ በየዕለቱ ፉክክር የሚመስል በጅምላ ዲቁና መስጠቱን ለጊዜው ቆም ብታደርጉት የሚል የልጅነት ምክር ለሁሉም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀገረ ስብከቶች ምክር ሀሳብ አለኝ። በነገራችን ላይ እሱ ብቻ ሳይሆን አሁን አሁን በጣም እየተረሱ ያሉ ትርጓሜ ቤትም ብዙቻችን ያለ ይመስለኛል። በቤተሰባችን ስርዓት የቅዳሴ ልብስ ወይ ደግሞ ልብሰ ተክህኖ የለበሰ ሰው ልብስ መንካት አይቻል። እንዲሁም የጌታችን ትርጓሜ በዚህ በዮሐንስ ወንጌል ላይ አትንኪኝ ያላትን ማርያም ቅላዎችን አትንኪኝ ያላትን ትርጓሜ ሲተረጉሙት አንደኛው ልብሰተክህኖ ካህን በሚቀደስበት ሰዓት ላይ ልብሰተክህኖ በለበሰት ላይ ምእመናን ልብስ ተክሮ እንዳይል እንዳይነኩት ጭምር የሚያስበው በያን ተደርጎ ይተረጎማል። ሌላ ተርጓሚ እንዳለ ሆነ ማለት ነው። ስለዚህ ካህንን ልብስ መንካት ማይቻል ከሆነ አሁን የክህነትን ልብስ ተለብሶ መላፋቱ ምን ማለት፣ በቤተ መቅደስ መጫወቱ፣ ይሄ አንደኛ ክብረ ክህነትን ባለመረዳት የመጣ ጉዳይ እንደሆነ እገነዘባለሁኝ። አንድ ጉዳይ እንዳስ ወደ እንትኑ ምጣ፣ ወደ ቅዱስ ዮርዶስ መቅረጫ ከመጣት በፊት መጨረሻ ላይ የነበራቸው ይሄ ትናንትና የተለቀቀ የመጨረሻ ቪዲዮዋቸው ይመስለኛል። ወንድማችን የለቀቀው ነው። እዛ እንትን ላይ ሙስሊሙ ማለት ነው የለቀቀው ቪዲዮ ነው እና ላሳያችሁ። ምን ይመስሉ ነው የሚሆን ነገር እንግዲህ ይህን ይመስል ነበረ። መልካቸውን ይመስል ነበር ላስት ታይም ላይ የሚለውን ነገር እንዳያችሁት ሁለግለቅ ብለው ትንሽ እናም ተጫጭናቸው ነበረ። በእርግጥ እድሜያቸውም ገፋ ያደረገ ስለነበረ የምንረዳው የምንገነዘበ ነገር ነው። እስቲ የቅዱስ ሲኖዶስን መግለጫ እንመልከት። እንግዲህ እንደምታየት ቅዱስ ሲኖዶስ ጽህፈት ቤት ኢትዮጵያ ኦርቶዶክስ ቤተ ክርስቲያን የቅዱስ ሲኖዶስ ጽህፈት ቤት ይላል። ይኸው ደብዳቤው ዛሬ በአስር የወጣ ነው። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ የሀዘን መግለጫ። ሀገርና ትውልድ በየዘመኑ ከሚኖራቸው ታላላቅ ሰዎች አንዱ የሆኑት በቅን አሳቢነታቸው፣ በተሟላ መንፈሳዊ እውቀታቸው የሚታወቁት የሃይማኖት አባት ማንነትን ከቃል ባለፈ በተግባር የገለጡት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኦመር ኢድሪስ ሞት የሰማ ነው በከፍተኛ ሀዘን ነው። ለእውነትና ለፍትህ ቆመው የኖሩትን ሀቀኛ የእምነት መሪ በማጣታችን ያጋጠመን ሀዘናችን ሀዘንም የቤተሰቦቻቸውን የእስልምና እምነት ተከታዮችን ብቻ ሳይሆን የመላው ኢትዮጵያ ሀዘን መሆኑን አያጠራጥርም። የክቡር ዶክተር ተቀዳሚ ሙፍቲ አጂ ኡመር ድሪስ በኢትዮጵያ እስልምና ጉዳዮች ጠቅላላ ጠቅላይ ምክር ቤት ፕሬዚዳንት በነበሩበት ጊዜ በሃይማኖት ተቋማት መካከል መልካም ግንኙነትና መከባበር እንዲኖር ለሃይማኖት ክብር ለሰብአዊነት ለሰብአዊ ፍጡር ልዕልና ሲያሳልፎ የነበረው መልእክት በሁሉም ዘንድ የማይረሳ ዘወትር ሲታወስ የሚኖር ነው። በመሆኑም ተቀዳሚ ሙፍቲ ሀጅ ኡመር እድሪስ ህልፈተ ህይወት ቋሚ ሲኖዶስ የተሰማውን ሀዘን እየገለጸ ለቤተሰባቸው፣ ለመላው የእስልምና እምነት ተከታዮች መጽናትን ይመኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 10 ቀን 2018 ዓ ም አዲስ አበባ ኢትዮጵያ ይላል። ማተውም አለው። እንግዲህ በጣም ብዙ መግለጫዎች እየወጡ ያሉት ያው ከመንግስት ጋር ያለው ስ ነው። ከመንፈሳዊ አንጻር ብንመለከተው እያስቤ ነው። ታዲያ ከዚህ ጋር በተያያዘ እያ እየተነሱ ያሉ ጉዳዮች አሉ። እኚህን አባት በአድጋ ቁራኛ እንደሆኑ ያደረጓቸው አንደኛው እነ ሙጂብ አሚኖ እንደሆኑ ይናገራሉ። ይሄንን ፎቶ የምታስታውሱ ከሆነ ይሄንን ፎቶ ማለት ነው። እነ ሙጂብ አሚኖ ሽጉጥ ይዘው መጥተው ከቢሮ ገፍተው ያስወጧቸው ቀን ላይ የምታስታውሱ ከሆነ ይሄ ማለት እሳቸው ናቸው ስራ እነሱ ናቸው ስራ እንዳይሰሩ በሽጉጥ አስፈራርተው ከቢሮ አስወጧቸው፣ የሚል ነገር ያለው ይህን ነገር ነው። ሁለተኛው ነገር እየተነሳ ያለው እንግዲህ ቅድምም ጠቅሼላቸው የነበረው አምባሳደር ውስታዝ አትስንታጁ የመቃብር ስፍራቸው ሀይሌ ጋርመንት የሚገኘው መኖሪያ ቤት ጋር በተገናኘ እንደሆነ ዘግቦ ነበረ። ይህን ነገር በጣም ብዙ ሙስሊሞች እየተቃወሙ የስድብ ቃላቸውንም ጭምር እያሰፈሩ ነው ያሉት። ለምሳሌ እንደዚህ ነው የምትመለከቱት። እዚህ ጋ ያለው ፕሮፋይል ነው የምትመለከቱት አንድ የእስላም ነቀርሳ ተወገደ ይላል። አላህ ይዘንለት ማለት ይበቃል። አንዴ ግን ከተቻለ ያ ያክል ክፉ አይደለም ብዬ ነው። እሱ ግን ሲያከፍረን ነበር፣ ሲያከፍረን ነዋት። እንደ ክርስቲያን ነው የቆጠሯቸው ማለት። ሲያከፍረን ነበር፣ ከእምነት ሲያስወጣን የነበረ ሰው ነው። ስለዚህ አንድ ነቀርሳ ተወገደልን እያሉ ነው ያሉት። እሙ አብዱላ የተባለች ደግሞ የአብዱላ እናት እንደት ስላለች አልሐምዱሊላህ፣ የዘመናችን ጣዖት ሙቷል ትልቅ የሸርክ ታራ ተናሃደ ላይ መለሳ። ስለዚህ ይህን ያህል ነው ጥላቻቸውን እያሳዩት። ለምንድን ነው የሚያሳዩት? ክርስቲያኖች ስለሚወዳቸው በግልጽ አማርኛ፣ ዛሬ ቲክቶክ ላይ ሲነገር የነበር እሱ ክርስቲያኖች ስለሚወዷቸው ጭምር ነው ይጠሏቸው። ታዲያ ከቀበር ጋር በተያያዘ እንግዲህ የቀበር ቦታቸው በመኖሪያ ቤታቸው ውስጥ እንዲሆን ነው እየተነገረ ያለው። ግን ለምንድን ነው እንደዛ እየተደረገ ያለው የሚለውን ነገር ከዚህ በፊት በአዲስ አበባ ከተማ አስተዳደር ፕላንና መሬት ልማት ኮሚሽን አንድ ያወጣው መመሪያ ወይ ደግሞ ካርታ ሰጥቷቸዋል ይህም እንደምትመለከቱት አዲስ አበባ ፕላን ልማት ኮሚሽን በ02 ስር 2013 ዓ ም ቁጥር መዝገብ ቁጥር ነው። በቀን አምስት በ12 በ2013 ዓ ም የተሰጣቸው ነው ለመሬት ልማትና ማኔጅመንት ቢሮ ለመሰረተ ልማት ቅንጅት እና ግንባታ ፈቃድ ቁጥጥር ባለስልጣን አዲስ አበባ ይላል። ጉዳዩ የመሬት አጠቃቀም ለውጥን ይመለከታል። በመልከቱ ከንቲ ጽሕፈት ቤቱ በቀን 20 11 ሁለት ሺህ ውስጥ በቁጥር እዚ የተጠቀሰው በተጽፎ ደብዳቤ የሃጂ ተቀዳሚ ሙፍቲ ዑመር እድሪስ የመቃብር ቦታ ይሄ ማለት ገና ከአምስት ዓመት በፊት ማለት ነው። ቦታን ጥያቄ ከመስጂዳቸው ጎን እንዲሆን ፍላጎታቸው በመሆኑ አንድ ካሬ ሜትር አጠቃቀም ከቅጥያ መኖሪያ ወደ መካና መቃብር የተቀየረ ስለሆነ በዚሁ መሰረት ተፈጻሚ እንዲሆን እናውቃለን። ስለዚህ አስቀድሞ መጀመሪያውኑ ይህ ቦታ ለእሳቸው መቀበሪያ ከመስጊዳቸው አጠገብ መኖሪያ ቤት እና መቃብሪያ እንዳይ ተሰራራቸው ከሞቱ ደግሞ እዛው እንዲቀበሩ ተደርጎ የተዘጋጀ የነበረ ነገር ነው። ታዲያ ይሄ ነገር ሙስሊሞችን በተለይ ዋሃቢዎቹን ያስደሰተ ነገር አልመሰለኝም። በጣም ብዙ ንጭንጮችን በጣም ብዙ ንትርቆችን ፈጥሯል። ግን ለምንድነው ይህ ንትርቅና ንጭንጭ የተፈጠረው የምትሉ ከሆነ ከዚህ ቪዲዮ ጀምረ እንመልከት። መውለድ የሚጠረሳለ የጀሃንም ሰው ስለሆነ እሱ በሄደበት ወዲያና መሄዴ አያስፈልግም፣ ጓደኝነቱማ አያስፈልግም። እሱ ምለብቻው ይሆናል፣ እኛ ምለብቻ። አይ እኛ ውስጥ ያሉ ውሃቢዎች፣ እኛ ውስጥ ያሉ ውሃቢዎች አሁን በኋላ እንደማይቀጥሉ ነው። እነሱም አይቀጥሉም፣ እኛማ እናስቀጥላቸውም ት ነው። በእነሱ ምትክ እኛ ስራ አስፈጻሚ ሌላም ተካለን ብለን ወስነናል። ሌላው በየክልሉ ያለው እውነትና ውሸት ግልጽ ነው። መሆነ ፊት በሙስሊሙ ውስጥ ተደብቀው፣ በሱፍያ ውስጥ ተደብቀው ሁላችንም ማቅፈናቸዋል። አሁን ግን በየክልሉ ጎልተው ታውጠዋል። ዛሬ ተነሱ የሆነ አልሐምዱሊላህ ወሃቢያ ነው ከነሱ ያልሆነ ዲኑን ያስከብራል። እኛ በሀገራቸው አትጠቀሙ አይደለም የምንላቸው። ከዛሬ ጀምሮ በሀገራቸው በሰላም መኖር ይችላሉ፣ እኛም በሰላም መኖር እንችላለን። አንድነቱን አፍርሰውታል፣ አንድነቱን እንደውታል። ሙስሊሙ አንድ ሆኖ ክርስቲያኑ፣ ሙስሊሙ አገሩን ማስከበር፣ ሰላሙን ማስከበር ይገባል። ተኛ በኩል ሊቆም ይገባል እያልን ነው እንግዲህ የጠሉባቸው ምክንያት ዋነኛ ምክንያት ምንድን ነው? አንደኛ ነገር ወሃቢያን ስለሚቃወሙ፣ ሁለተኛሞ መሪድ የማያከብር ሰው ሙስሊም ማርለን ብሎ ስላሏቸው በዛ ምክንያት ጥብቆ የሚጠላቸው። ሌላኛው ግን ክርስቲያኖች ጋር ወዳጅ ስለሆነ ክርስቲያኖች እሳቸውን ስለሚወዱ፣ ታዲያ አንዳንዴ ደግሞ አለ መንግስት ሳይሆን አስገባቸው፣ በክርስቶስ እየሱስ አምላክነት ማያምን መንግስት ሳይሆን አትገባም ብለን እና አንዳንዴም ልክም ስላለው ማለት ነው። እንቀጥል። ምድረ ቆሻሻ እኔ ሙስሊም ይተዛዘናል ብዬ አላምንም። ሙስሊም በሞቱ በሞቱና በመሙ የሚሳለጥ ነው ያለ ገብታ በኒህ አባት እስቲ ተመልከት። ጫፍ ስተጫፍ በባለፈው አወቅሽ። እውነት ለመናገር እውነት ለመናገር ያልነገሩም ያላካፈሉም በሆዳቸው አምቀው የያዙትን ሚስጥር፣ ያው በቅርብ ላሉ ልጆቻቸው እንደሚነግሯቸው ባለሙሉ ተስፋ ነኝ። ነገር ግን ለመላው ለኢትዮጵያ ሕዝበ ሙስሊም ሆይ ውዱ አባታችንን አተናል። ውዱ አሊማችንን ጎሎብናል። ሰው አተናል ከብሽሽቅ ነፃ ሆኑ። አንተውያ እሳቸውስ 24 ሰዓት ተኮርትመው አምስት አውቃት ሶላ ሳያልፋቸው ሰግደው ብዙ ደረሳዎችን አቅርተው እድሜያቸውን ለቁርአን ለመስጊድ፣ ለሀሪማ ጊዜያቸውን ሰጥተው የማይቀረው ሞት መጣ ወደ እነሱ። እኔ እናንተ እየተሳደበደብን እየተወነጃጀልን እርስ በርስ እየተሰዳደብን፣ ይሄ አደገኛው መናጤው ሞት ወደ እኛ ቅርብ መጡ። እያንዳንዳችን ላይ ይመጣል። ነገ ወደ አላ ስብን ምን ይዘን ነው የምንሄደው? እዚህ ቲክቶክ ላይ በስማርት ስልክ ተቀመጠ ተብሎ ታላቅን አለማክበር፣ የሰውን የሆነ ነገር መስለፍ፣ ሁልጊዜ መሰዳደብ፣ ሞት ሀጅ ይሆናል አይቶ፣ ሁሉም ሰው ሟች ነው። ግን እኛ ሞት ያለብን ሰዎች ምንድን ነው እየሰራን ያለ ነው? ሁላችሁም ሶላት እታች የሚሰዳደቡ ሰዎችን ለአላህ ብላችሁ ለፈጠራችሁ ጌታ ለምትወዱት እምነታችሁ መልሳት መልሱላቸው የሚሳደቡ የሚደሰቱ ለሰው ልጅ መጥፎ ነገርን የሚያራምዱ እዚህ ኮሜንት ላይ እንደዚህ አይነት ሰዎች ለራሳቸውም የማይሆኑ እምነትም የሌላ። እንግዲህ እነኚህ ሰዎች ኮሜንት ላይ ሆነ ሙስሊሞች ፔጅ ላይ እየገቡ የሚሳደቡ ሰዎች ናቸው። እንደሁም አልፎ ተርፎ እንደሁም ቀብር አምላኪዎች ይሏቸዋል። አሁን የሀጂ ሙፍቲ ጉዳይ ላይ ሲነሳ ቀብር ያመልካል፣ ቀብራቸውን በኋላ ሊያመልኩት ነው ብለው ፌስቡክ ላይ በግልጽ የጽፉ ነበሩ ያለ ይሄ ማለት በአንድን በሌላ እስልምና ቀብር አምላኪ ነው ማለት እያሉን ሊሆን ስለሚችል መጠንቀቅ መጠየቅ ጥሩ ነው ብዬ አስባለሁኝ። ግን በአዲስ አበባ እኮ መሬት መሬት ልማት ግን እንደተሰጠው ጎን መቃብር ስፍራቸው ከመስጊዳቸው ጎን እንዲሆን ስለተፈለገ እዛ ቦታ የመስጊዱ አንድ ስፍራ መቀበሪያቸው ቦታ አድርገው ደሰጡ ጊዜ የተናገር ያለው። ለማንኛውም ይህን ሰው እንስማ። አላሁ ስብሐነ ወተዓላ ክብር ምስጋና ይገባው። ለዚህ ጠማማ ሼክ ተብዬው ኡመር ገነቴ ላገለገለን አልሐምዱሊላህ

ሰሞኑን ማን ትክክለኛ ዓቂዳ እንደሚከተል ማን እኽዋንይ እንደሆነ ማን ሙመይዕ እንደሆነ በዚህ ሞት ላይ ብዙ ሓቂቀና ባጥልና ሓቅ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላሂ ሰላላሁ አለይሂ ወሰለም አሰላሙ ዓለይኩም ወራሕመቱላሂ ወበረካቱ። ወንድም እህቶቼ ይህንን ቪዲዮዬን ለአንዳንድ ወንድሞች እህቶች ብታደርሱሉ ደስ ይለኛል። ወርገነቴ ታሟል በሚል ስም እሱም ሆነ መሰሎቹ በአጠቃላይ ቢድዓ ላይ የተጨማለቁ ወደ ቢድዓ ወደ ኩፍር ወደ ሽርክ ወደ ጥመት የሚጣሩ ሰዎች ሲሞቱ አላህ ስብሓነሁ ወተዓላ ሊመሰገንና ስጁደ ሽኩር ሊወረድ ይገባል እንጂ አላህ ይመልስላቸው አፍያዎቻቸውን እየተባለ አላህ ሊለመን አይገባም። ነቢያችን ሰለላሁ ወሰለም የሁዲ ሲሞት አዘኑ የሚለውን ቀውል አንድ ወንድማችን ተናገር የሚል ቀውል ደረሰኝ። አንዳንድ እህቶችም ወንድሞችም በዚህ ጉዳይ ላይ ዱዓ ላይ እንደተሰቀሉ ነው እየሰማን ያለ ነው። ወላኪን ሙመን ነቢያችን ሰለላሁ አለይሂ ወሰለም ቡኻሪ ላይ ያለ ሐዲት ላይ የሆነ ጀናዛ ባጠገባቸው ሲያልፍ ሙስተሪሁን ወሙስተራሁን ሚኑ ያሉበት አለ። ምንድነው እሱ ተብሎ ሲጠየቁ መጥፎ ሰው መጥፎ፣ ከእዚህ ሰው እየበለጠ መጥፎ ደግሞ የለም። ስጁድ እየተደረገለት ራዲ መን ዑቢደ ወሁወ ራዲ፣ እንዳውም ከጠዋቂት ነው የሚቆጠሩት ስጁድ እየተደረገላቸው ወደው የሚመለኩ ማለት ከጣዖት ነው የሚቆጠሩት። ስጁድ እየተደረገላቸው ወደው ሌሎቹ ሌሎቹን ክስቶችን በጥቅሉ የሚካሉ የቁርአን አንቀጾች የተለያዩ ሁኔታዎችን እየታየ ወላኪን፣ ዛሬ አላህ እንዲያድናቸው የተባለ የሚደረገው ነገር ትክክል አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም የጠቀስኩት ሐዲስ ላይ ሙስተሪሑ ነው ሙስተራሑ የሚሆኑ ያለበት ማን ነው። ሙስተሪሑ ማን ነው ሙስተራሑ የሚሆኑ ተብሎ ሲጠየቁ እረፍት የሚያገኘው አማኝ ሰው ከዱንያ ጣውጣ ውረድ እረፍት ያገኛል። አማ ከሱ እረፍት የሚገኘው ደግሞ ያኒ ሙስሊሞችን አዛ የሚያደርግ ችግር ፈጣሪ የነበረ ቢድዓ ከመፍጠር ሽርክ ከመፍጠር ኩፍርን ከመፍጠር በላይ ሽርቅ ችግር አለ። ሰዎችን ወደ ሽርክና ወደ ኩፍር ከመጣራት ይልቅ ችግር አለ። ስለዚህ ይህንን ማየቱ ጥሩ ነው። አንድ ሁለተኛ ደግሞ አቡበከር ስዲቅ ረ ሙሳ ለመት ልከذብ ሲሞት ሱጁድ ሽክር ወርደዋል። አልይ ብን አቢጣሊብ ረድያላሁ አንሁ በጦርነት ላይ እነዛ ኸዋሪጆች ሙስሊም ናቸው መቼም፣ እንዳውም በጣም እንደሚሰግዱና በጣም ኢባዳ እንደሚያበዙ ነው ነቢያቸው የተናገሩላቸው፣ ተተሮና ላተ ላትና ያሏቸው። ወላኪን ያ ከመሆኑም ጋር ሲሞት ሱጁድ ሽክር ወረደ። ሽኩረ ልላህ ማለት ነው አላ ምስጋና ለመመለስ። ስለዚህ ወንድምህቶች በማወቅም ሆነ ባለማወቅ ደርሶ አዛኝና ደርሶ እንደ የምትናገሩትን ነገርም ሆነ የምትሰሩትን ቪዲዮ ድንበር እያወቃችሁ ስጁድ ወደው እየተደረገላቸው ያያችሁ አፍያ ሲባል እንዴት ነው ነገሩ? የአላ ቃ ያሳስባችሁም። ከአላህ ውጭ ላለ ስጁድ እየተደረገላቸው ደስ ብሏቸው ቁጭ ብሎ ተኮንነው ሲጠብቁ ሲመለከቱ

ይህንንም ሆነ ሌላ መሰሎችን ያሉ ሰዎች ካፊር ናቸው የሚልን ሰው አላህ ከአርሺ በላይ ነው ያለ ሰው ካፊር ነው እያሉ የሚደመድሙ ሰዎችን አላህ አፊያ ይመልስላቸው። ማለት ምን ማለት ነው? አላህ ይገልግለን የሚባለው ምክንያቱም ነቢዩንም ሳይቀር ነው ያከፈሩትና ለምን ከተባለ አላህ ከአርሽ በላይ ነው ያለ ሰው ካፊር ነው። ነቢያችን ደግሞ አላህ ከአርሽ በላይ ነው ያለ ሙእሚን ነው አሉ። ሀዲስ አልጃሪያ አይን አላህ ሲሏት ፊሰማ አለች። ዕትካፋይና ሙዕሚን አሉ አማኝናት ከባርነት ነፃ አድርጋት አሉ። ሸህየው መጣና ደግሞ አላህ ያሸረው ምት አላህ ይወስደውና አላህ ከሰማይ በላይ ከፍጥረት በላይ ያለ ሰው ያለ ሰው ካፊር ነው አሉ። ስጁድ ይወረድላቸዋል። የማልረሳው የማይረሳ ነገር ስጁድ እየተደረገ ቁጭ ብለው ይመለከታሉ። አሁን ደግሞ አፍያ ወደ ሱና እንጣራለን፣ ደግሞ ወደ ሱና ጉዳይ እናገራለን፣ ከቢዳ እናስተነቃለን የምትሉ ሰዎች ይህንን ነገር ከእናንተ አይጠበቅምና። አይናችሁን ገለጣ አድርጉን ፈልጌ ነው። ወላሁ አለም። ስለዚህ በግልጽ አማርኛ እየተናገሩት እንደተናገሩትም እነኚህ ሰዎች ካፊሮች፣ የማያምኑ ሞት ይገባቸዋል። ስለዚህ ልናዝልላቸው ሳይሆን እንደውም እንኳን እነሳልን እያሉ ነው። አሁን እንግዲህ ቀጣዩ የኢትዮጵያ ትውልድ የሚጋፈጠው ከእንደዚህ አይነት ሰዎች ነው። ቀጣዩ ሙስሊም ከእንደዚህ አይነት ሰዎች ጋር ነው እንግዲህ ህብረት አድርጎ ኢትዮጵያን ወደ አዘቅት ሊያወርዳት የሚችለው ከእንደዚህ ዓይነት ሰዎች ጋር ነው። እነኚህ ውሃቢስቶች ሰውን ከማረድ ከመግደል ወደ ኋላ የማይሉ የማለትም ፍላጎት የሌላቸው ሰዎች እንደሆኑ ልብ እንድትሉልኝ ይፈልጋለሁ። ሰላማዊ ዚያልከ ከእናንተ ጋር ጨርቆኝ